በጌታ በኢየሱስ ክርስቶስ የተወደዳችሁ የተከበራችሁ የዚህ ፕሮግራም ተከታታዮች በተለያየ ዓለም ጫፍ ላይ ሆናችሁ ይህንን ሰዓት በጉጉት እየተጠባበቃችሁ ያላችሁ እንደዚሁ ደግሞ በልዩ ልዩ አጋጣሚ እድል አግኝቷችሁ ለመካፈል የበቃችሁ ሁላችሁንም በጌታ ሰላም ሰላም እላችኋለሁ። እንደምን አላችሁ? የእግዚአብሔር መልካም ፈቃዱ ነው እንደገና በዚህ የአየር ሞገድ እንድንገናኝ እግዚአብሔር አምላክ ስለረዳን እግዚአብሔር የተመሰገነ ይሁን። ባላችሁበት ደግሞ የእግዚአብሔር መንፈስ ያገኛችሁ ዘንድ ጸሎትና ምኞቴ ነው። በሚኖረን የቃል ጊዜ መካከል ስጋና ደም ጸጥ ብሎ የእግዚአብሔር መንፈስ ለእኔም ለእናንተም በሚገባን ቋንቋ ይናገረንና የመጽናናት ምክንያት የሆነን ዘንድ ጸሎትና ምኞቴ ነው። በጌታ የተወደዳችሁ፣ እስከ ፍጻሜ ድረስ አብራችሁ እንድትዘልቁ ስጋ ብዛችሁ የእግዚአብሔር መንፈስ ለእናንተ የሚገባችሁን በሚገባችሁ ቋንቋ ይናገራሉ ብዬ በማመን ነው። የእግዚአብሔር መንፈስ ደግሞ ሁላችንም የሚናገረን አጭር ጸሎት እናርግና ከዛ በኋላ ወደ የቃል ጊዜው እንሄዳለን። አብረን እንጸልይ። ሰማይና ምድርን በቃል የዘረጋ ኃያል የሰራዊት ጌታ እግዚአብሔር ሆይ ስለዚህ የተባረከ ሰዓት በክርስቶስ ኢየሱስ ስም እናመሰግንሃለን። ጌታ ሆይ እኔም ወገኖቼም ባለንበት ስፍራ ሁነን በእግሮች ስር ተቀምጠን ይህንን ፈቃድህን እንሰማ ተስፋህን እንድናገኝ እግዚአብሔር ሆይ ባንተ ስላለን ጌታ ሆይ ልዩ ተስፋ እንድንጽናና እንድንበረታ እንድንቆም ይሄንን ዓለም ደግሞ ለመሻገር ምክንያት የሆነን ዘንድ ጌታ ሆይ ልታበረታን በእግሮች ስር ስለሰበሰብከን ተመስገን። በዚህ የጸሎት ሰዓት ጌታ ሆይ ከማንም በላይ ባለንበት ስፍራ በያዝነው ነገር ሁላችን የምትናገረን ፈቃድ ይሁን። ቃልህን ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። በጌታ የተወደዳችሁ ከዚህ ቀደም በነበሩት የተለያዩ ክፍሎች ላይ በተለየ በዋናነት ትኩረት አድርገን ስንመለከት የነበረው ማጽናናትህ ነፍሴን ደስ አሰኛት በሚል በመዝሙሩ ዘጠና አራት ቁጥር አስራ ዘጠኝ ባለመዝሙሩ ከተናገረው ሀሳብ ላይ ተነስተን ነበረ አንዳንድ ነገሮችን እየተመለከትን ያለነው ወይም ደግሞ አንዳንድ ሀሳቦችን እያየን የደረስ ነው። ስላሳለፍናቸው ጊዜዎች እግዚአብሔር የተመሰገን። ባለመስሙሩ አቤቱ ለልቤ እንደ መከራዋ ብዛት ሳይሆን እንደሚያስጨንቃት በዙሪያዋ እንዳለው ነገር ሳይሆን እንደ ከበደን ነገር ሳይሆን ወይም እንደኛ ሎጂክ ከምናስበው ነገር ይልቅ በዙሪያችን ያለው ያንተ ማጽናናት ነፍሳችንን ነፍሴን ደስ አሰኛት ሲል የተናገረበትን ሀሳብ አይተን ወይም ደግሞ አንስተን ዛሬ በዙሪያችን ካሉት ነገሮች ከሚሆኑት ከሚተራመሱት ከሚጮሁት ነገሮች የበለጠ ምን እንዲያውም በዙሪያችን ብቻም ሳይሆን በውስጣችን ከሚጮኸው ከምናስባቸው ከምንጨነቅባቸው ብዙ ሰዓታችን ኢነርጂያችንን ከሚወስዱ ነገሮች ሁሉ ይልቅ የእግዚአብሔር ማጽናናት ለልባችን ምን ያህል ደስታ እንደሚሰጠን ከመጽሐፍ ቅዱስ የተለያዩ ክፍሎች እያየን ስንጽናና ነበር እና ዛሬም በዛው እንቀጥላለን። በተለይ የመጽናናታችን ምክንያት የሆነው ደግሞ እግዚአብሔር በክርስቶስ ኢየሱስ አማካኝነት ለእኔም ለእናንተም ተገብተውን ሳይሆን ወይም የሚገባንን ሳይሆን ከዛ ባለፈ ምን ያህል እንደታደል ምን ያህል ደግሞ ያገኘነው ነገር ለመጽናናት ምክንያት እንደሆነ ስናይ ነበረ። እግዚአብሔር በክርስቶስ ኢየሱስ አማካኝነት ለእኔም ለእናንተም ያደረገውን ያስቀመጠውን ያዘጋጀውን ነገር ከመመልከት የተነሳ በተለይ ደግሞ በተለይ ሁላችንም የሚያስጨንቀን የሚያሳስበን ብዙ ዋጋ የሚያስከፍለን ከኃጢአት ጋር ተያይዞ የመጣውን ባላንጋራችን ሞትን ክርስቶስ ኢየሱስ እንዴት እንዳሸነፈው ይህ ለሁሉም ነገር የመጽናናት ምክንያታችን እንደሆነ እያየን እግዚአብሔርን ስናመሰግን ነበረ። ዛሬ በዙሪያችን የሚጮሁ ነገሮች ደግሞ እግዚአብሔር ከእኛ ጋር ከመሆኑ የተነሳ እነዚህ የሚጮሁ በዙሪያችን ያሉ ነገሮች ደግሞ ምንም እና የትም የማይደርሱ መሆናቸውን ደግሞ በተለይ ከመጽሐፍ ቅዱስ ላይ የሰናክሬምን ጩኸት ከእግዚአብሔር ማጽናናት ጋራ እያነጻጸርን እየተመለከትንባቸው ክፍሎችን ስናይ ነበር። ከዛ ደግሞ በተጨማሪ ጳውሎስና የሲላስን በመከራቸው ውስጥ እያለፉ እያለ በሚያሳዝን ሁኔታ ውስጥ እያለፉ እያለ እነሱ ግን በእግዚአብሔር ከመጽናናታቸው የተነሳ የእግዚአብሔር መንፈስ ከነሱ ጋር ሆኖ ከማጽናቱ የተነሳ በዙሪያቸው የተከሰተውን የተለወጠውን የተቀየረውን ነገር እየተመለከትን እግዚአብሔርን ስናመሰግን ነበር እና እንዴት የሚያስደስት ነው! እና ልክ ነው፣ እውነት ነው። ለልባችን እንደ መከራ ብዛት ሳይሆን የእግዚአብሔር ማጽናናት በዙሪያችን ከመሆኑ የተነሳ ለነፍሳችን ደስታ ምክንያት የሆነው እሱ ነው እያልን ስናይ ነበርና ይህንን ተስፋ መጨበጥ እንችል፣ አሁንም ጸሎትና ሚኞት ነ እግዚአብሔር ይርዳ። ዛሬም ከዛ ጋር በመቀጠል አንድ ሀሳብ እንድናይ ጋብዛችኋለሁ። በዚህ የጸሎት ሰዓት ብዙዎቻችሁ ምናልባት ይህንን ታሪክ ታውቋላችሁ ብዬ አስባለሁ። በመጽሐፍ ቅዱሳችን በአንደኛ ዜና ምዕራፍ አራት ላይ ከተጠቀሱት ታሪኮች መካከል በጣም ጥር ብሎ በጣም በአጭሩ እየተቀመጠ ግን ሰፊ ነገር የያዘ ሰፊ እውነትን የታመቀ ትልቅ ኃይል ያለው ቃል የተቀመጠበትን ሀሳብ መጽሐፍ ቅዱስ ያስነብበናል። መጽሐፍ ቅዱስ የያዛችሁ በአንደኛ ዜና ምዕራፍ አራት ቁጥር ዘጠኝ እስከ አስር ላይ እንደዚህ ይላል። ስለ ያቤጽ ነው የሚናገረው ነው ያቤጽ ከወንድሞቹ ይልቅ የተከበረ ነበር። እናቱም ይልና በጣር ወልጃለሁን ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባከኝ፣ ሀገሬንም አስፋው፣ እጄንም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፉም ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው የሚል ቃል ይናገራል። በዚህ ስፍራ ላይ በጣም የሚገርም ሀሳብን ነው መጽሐፍ ቅዱስ አስቀምጦ የምንመለከተው። እንደገና ባነበው ደስ ይለኛል ይህንን ክፍል። መጽሐፍ ቅዱስ እንደሚናገረው በአንደኛ ዜና ምዕራፍ አራት ቁጥር ዘጠኝ እስከ አስር ያለው ነው ያነበብኩላችሁ። ያቤጽም ከወንድሞቹ ይልቅ የተከበረ ነበር በሚል ቃል ይጀምራል። እንግዲህ ብዙዎቻችን ስንወለድ ወላጆቻችን ከራሳቸው ሲትዌሽን ጋር ተያይዘው የሚሰጡን የሚያሸክሙን የሚያስቀሩልን ነገር ቢኖር ስም ያወጡልናል። እና ሰዎች የሚያወጡት ወይም ደግሞ ወላጆቻችን የሚያወጡት እነሱ ካሉበት ሲትዌሽን ላይ ተነስተው ነው። ምናልባት የእናንተን አላውቅም፣ እኔ ስሜ ስንታየሁ ነው የሚባለው። በተለያዩ አጋጣሚዎች ሰዎች ይሄንን ስም እንድቀይር ብዙ ጥረት አድርገዋል። በተለይ እንደምታውቁት ስድስተኛ ክፍል ስምንተኛ ክፍል ሚኒስትሪ ስትፈተኑ ታሪካዊ የሆነ ነገር አለ። ወይም ደግሞ ስሞቻቸውን ብዙ ሰዎች ይቀይራሉ በዛ ሰዓት፣ ምክንያቱም በዛ ሰዓት የተቀመጠው ስም እስከ መጨረሻ ይዘልቃል ብለው ስለሚታሰብ ማለት ነው። እና ብዙ ሰዎች እንደው የስንታየሁ የሚባለውን ስም ቀይረው እንደሆነ ዳንኤል የመሳሰሉ ሲባል ተዝ ይለኛል። ዳንኤል የሚል ስም ብታወጣ ወይ እከሌ የሚባል ስም የምታወጣ፣ ይህን ስም ቀይረው ብሎ ብዙ ሰዎች ታግለው ነበር እና እኔ ማስታውሰው ይህን ስም አልቀይረውም ስል አስታውሳለሁ። አልቀይረውም፣ ምክንያቱም ይህ ስም ታሪካዊ የሆነ ነገር አለው። እርግጥ ነው ስንታየሁ የሚል ስም ምናልባት ደስ የማይል ሊመስል ይችላል። ግን የወጣበትን ምክንያት ቀደም ሲል ስለሰማሁ ያ ታሪክ በልቤው ስለተቀመጠና በጣም ታሪካዊ ከመሆኑ የተነሳ የፈለገ ደስ ባይል ይህ ስም ልቀይር አልችልም ብዬ ስንታየሁ እባላለሁ አሁንም። እና ምክንያቱም እኔ የተወለድኩበት ጊዜ የእኔ የአባቴ አባት በእስር ቤት ውስጥ ገብቶ እሱ እንደሚናገረው ከስድስት መቶ ጊዜ በላይ እግሩን እንደተገረፈና ለሞት በቃ ትንሽ ደቂቃ በቀረበት ሰዓት ነው የመጀመሪያ የልጅ ልጅ ሁኝ የተወለድኩና እናቴ ገና እንደወለደች ነው ይባላል፣ ግን አራስ ቤት እያለች የዚህ ልጅ አያት ወይም የባለቤት የአባት ሊሞቱ ደርሰዋል፣ ሂጄ ማየት አለብኝ ብላ ሩቅ መንገድ አዝላኝ ወደዛ ወደ ታሰሩበት ስፍራ መታ በአጥር ነው የሰጡኝ ይባላል እና ምክንያቱም መግባት ስለማይቻል የልጅ ልጃቸውን ሊያዩ ነው ተብሎ በሰዎች ተደግፈው መጥተው መቆም ስለማይችሉ በጣም ስለተገረፉ እግራቸው ስለተጎዳ በአጥር ላይ ተቀብለውኝ ያዙኝና ይባላል ይህ ልጅ ደስ አላቸው። የልጅ ልጃቸውን የመጀመሪያ ኪዳኔ የመጀመሪያ ልጅ ነው ተብሎ በጣም ደስ ብሏቸው የመጀመሪያ ልጅ ልጅ አየሁ ብለው ስሙን ስንታየሁ ብየዋለው። በጣም ብዙ መከራ ውስጥ አለፍ ያለው ኦልሞስት ለሞት ተላልፎ የተሰጠች ልሞት በደረስኩበት ሰዓት እግዚአብሔር አትርፎኛል አሁንም አለሁ። ብዙ ነገር ግን አይቻለሁ፣ በጣም ብዙ ነገር። ታሪኩ ብዙ ነው። ወደዛ ወደ እስር ቤት የገቡበት ከዚህ ከአገልግሎት ጋር በተያያዘ የተነሳ ነው እና በደርግ ዘመን ያን አንስተው ይህ ልጅ ስንታየሁ ነው የሚባል ብለው ስማቸው ስም እንዳወጡልኝ ይነገራና ይሄን ስም ላስቀይረው አልፈለኩም። እርግጥ ከባድ ነው። ብዙ ነገር አየሁ፣ ብዙ መከራ አየሁ የሚል ስም ነው ያለው። በዛ አይነት መንፈስ ነው የወጣው። ሊወጣ አይችልም። ባንደው ይህ ስም ከባድ ነው ሊለወጥ አይችልም። ይህንን ታሪክ የተሸከመ ስም ከመሆኑ የተነሳ ስሜ ሊቀየር አይችልም ስል አስታውሳለሁ። እና እስከ ዛሬ ድረስ ጸንቶ አለ። እግዚአብሔር የተመሰገነ ይሁን። በዚህ ስፍራ ስንመለከት ያቤጽ መጽሐፍ ቅዱስ ሲናገር ሲጀምር ከወንድሞቹ ይልቅ የተከበረ ነበር ይላሉ። ወይራስ በጣር ወልጀዋለሁ ብላ የጣር ስም ያቤጽ የሚለው ስም ከጣር ጋር የተያያዘ ከመከራከር የተያዘ እንደው የሞት ሽታ ያዘለ በሚባል ደረጃ ተስፋ የሌለው የጭንቅ ልጅ። ዛሬ አንዳንድ እናቶች አሁን አሁን ብዙ አይታይም እንጂ እናቶች ልጅን ሲወልዱ ሙተው ነው የሚነሱ ይባላል። እና ግን ደግሞ ሙተው የሚቀሩም አሉ። ልጅ ወልደው በዛው ይሞታሉ ከወሊድ ጋር በተያያዘ አይ ቲንክ እንደዚህ አይነት ሲትዌሽን ውስጥ የነበሩ ይመስለኛል ከዛ የተነሳ በጣር የተወለደ በመከራ የተወለደ መከራን የሚያስታውሰኝ ብዙ ነገሮችን ያለፍኩበት ነው ስትል እናቱ ያቤጽ ብላ እንደጠራችው ይነገራል። ወይ እራስ ግን ያቤጽ ካደገ በኋላ ግን በወንድሞቹ ዘንድ እየተከበረ ነበረ እየተለየ ነበረ። ያ የወጣለት ስም የተሸከመው ስም ሳይሆን ከሱ በተጻራሪ ወይም ደግሞ በሌላኛው አቅጣጫ ደግሞ ሌላ የተለወጠ የተጽናናበት የበረታበት በእግዚአብሔር ዘንድ የቆመበት ነገር ነበረው። እንደ ስሙ ሳይሆን፣ እንደ ጣርና እንደ መከራ እንደ ክፉ ነገር ሳይሆን፣ እንደ ሞት ሽታ ሳይሆን፣ እንደ መከራ ማስታወሻነቱ ሳይሆን፣ እንዳውም ከወንድሞቹ ይልቅ የተከበረ ነበረ። ለምን መጽሐፍ ቅዱስ ሲናገር ሳለ ከእግዚአብሔር ጋር ከነበረው ግንኙነት ጋር ከሱ ካለበት ሲቹዌሽን ወይም ደግሞ በዙሪያው ከተከሰተው ነገር ሰዎች እንዳዩለት ሳይሆን ይህ ሰው ከእግዚአብሔር ጋር ከመሆኑ የተነሳ በዙሪያው ያለው ነገር ከመቀየሩ የተነሳና እግዚአብሔር የመጽናናቱ ምክንያት ከመሆኑ የተነሳ ህይወቱ እንደተቀየር ይናገር፣ ህይወቱ እንደተለወጠ እንዲያውም እግዚአብሔር ከሱ ጋር ከመሆኑ የተነሳ የጸለየውንና ዛሬ ታሪካዊ የሆነ ብዙቻችን የምንጠቀምበት የምንናፍቀው በመንፈስ ቅዱስ አማካኝነት የምንቃተትለትን ጸሎት የጸለየ ሰው ነው እና ስሙ የተጠቀሰ ለዘመናት ለብዙዎች ትምህርት ይሆን ዘንድ፣ ለብዙዎች የመጽናናት ምክንያት ይሆን ዘንድ እግዚአብሔር የተጠጋቸው ወደ እግዚአብሔር የተጠጉ ሰዎች እግዚአብሔርን ያገኙ ሰዎች ያ የመጽናናትን አምላክ ያገኙ ሰዎች ካላቸው በዙሪያቸው ካለው ከመከራ ከብዙ ከሚከብድ ሸክም ይልቅ እግዚአብሔር ከነሱ ጋር ከመሆኑ የተነሳ ታሪካቸው ከመቀየሩ የተነሳ የእግዚአብሔር ማጽናናት እነሱን ከማግኘት የተነሳ ታሪካቸው ከተቀየሩ ሰዎች ከተጠቃሽ ከሚጠቀሱ ሰዎች መካከል እንዲሆን በአጭር አረፍተ ነገር ሰፊ ነገርን ይዞ የተቀመጠ ሰው ሆኖ በመጽሐፍ ቅዱሳችን ላይ ተጠቅሷል። ምንም እንኳ እናቱ በመከራ የወለደችው ቢሆንም እሱ ግን በወንድሞቹ ዘንድ በቤተሰቡ ዘንድ በዙሪያው ባሉ ዘንድ የተከበረ ከፍ ያለ ስፍራን ያገኘ ተጠቃሽ የሆነ ዛሬ እኔ ብቻም ሳይሆን እኔና እናንተም ለመጽናናት ምክንያት የሆነ ሰው ሆኖ እንዲቀመጥ የሆነበት ምክንያት እግዚአብሔር መንፈስ ከሱ ጋር ከመሆኑ የተነሳ ነው። እግዚአብሔር ከሱ ጋር የመሆኑ የተነሳ ነው። እግዚአብሔርን ከመጠጋቱ የተነሳ የእግዚአብሔር ማጽናናት በሱ ላይ ከመውደቋ የተነሳ ለልቡ ከተቀመጠለት መከራ ብዛት ይልቅ የእግዚአብሔር ማጽናናት የእሱን ሕይወት ለደስታ ምክንያት እንዳደረገችው መጽሐፍ ቅዱስ ይናገራል። በእግዚአብሔር ካለው እምነት የተነሳ ያቤጽ እንደ ስሙ ሳይሆን ከስሙ በላይ እግዚአብሔር እንዴት እንዳገኘው ይናገራል። ዝቅ ብሎ ሲናገር እዛው ላይ ስንመለከት እንዲህ ብሎ ጸለየ። እግዚአብሔርም የለመነውን ሰጠው። እግዚአብሔር የጠየቀውን ሰጠው። ወገኖቼ ዛሬ በእግዚአብሔር መንፈስ አማካኝነት እግዚአብሔር ጋር ቀርበን እግዚአብሔርን የምንጠራበትን የምንቃትትበትን ነገር እግዚአብሔር ይስጠን። በእግዚአብሔር ዘንድ ያቺ የእግዚአብሔር ማጽናናት እኔና እናንተን ከማግኘቷ የተነሳ እግዚአብሔር የወደደውን መልካሙን ነገር ለእኔና ለእናንተ ያደርግ ዘንድ ጸሎቴና ምኞቴ ነው። ምክንያቱም ያቤዝ የጠየቀው ነገር እግዚአብሔር ሆይ እባክህ መባረክን ባርከኝ ወገኖቼ የእግዚአብሔር ማጽናናት የእግዚአብሔር መባረክ ከኔም ከእናንተም ጋር ይሁን። እግዚአብሔር ሲባርካችሁ የህይወት ሽታችሁ የተቀየረ ይሆናል። የህይወት መዓዛችሁ የተቀየረ ይሆናል። በዙሪያችሁ ያለው ኢቭን ስያሜያችሁ ሰዎች እናንተን የሚያውቁበት እናንተን ዲፋይን የሚያረጉበት ነገር ስንታየሁ ተብሎ ሲጠራ ሰዎች በአእምሯቸው የሚመጣውን ነገር ሁሉ ሊያስቀይር የሚችል የእግዚአብሔር በረከት ያገኛችሁ። ያቤጽ የእግዚአብሔር ማጽናናት ከእሱ ጋር ከመሆኑ የተነሳ ህይወቱ ለመቀየር ምክንያት ከመሆኑ የተነሳ እግዚአብሔርን መባረክን ባርከኝ ብሎ ጠየቀ። እግዚአብሔር መባረክን ባረከው። ምክንያቱም መጽሐፍ ቅዱስ ሲናገር በመጨረሻ ላይ እግዚአብሔር ያ የለመነውን ሰጠው ይላል። ከዚህ የተነሳ ነው ምንም እንኳ ስሙ የጣር ስም ቢሆንም ከመከራ ጋር የተያዘ ነገር ቢኖረውም ምናልባት ደስ የማይልም ተብሎ ሊጠቀስ ይችላል። ሰዎች በተለያየ አይነት መንገድ የለም ይህ ስም ይገባሃል አይገባህም ክርክር ውስጥ የገቡበት ሁኔታም ሊኖር ይችላል። ከዛ ይልቅ ግን እግዚአብሔርን መባረክን ባርከኝ አለ። እግዚአብሔር መባረክን ባረከው። ያ ብቻም አይደለም እግዚአብሔር ሆይ በባረከኝ በረከት የተነሳ ያለውን ግዛቴን ሀገሬን አስፋው የሚል ቃልም ተናግሮ ነበር። እንዴት የሚገርምና የሚያስደንቅ ነው ወገኖች። የዛሬ እግዚአብሔር መባረክን ይባርከን፣ ሀገራችንን ያስፋ፣ ድንበራችንን ያስፋ። እኔና እናንተ የተሰጠንለትን የቆምንለትን ድንበራችንን እግዚአብሔር ያስፋ። እስካሁን ከቆምንለት ይልቅ የህይወት ሽታችን የህይወት መዓዛችን ለብዙዎች ጠልቆ የሚገባ እስካሁን ከሰፋው በላይ የኔና የእናንተ ህይወት እግዚአብሔር ከኔና ከናንተ ጋር ከመሆኑ የተነሳ የእግዚአብሔር ማጽናናት ከኔና ከናንተ ጋር ከመሆኑ የተነሳ በልባችን ውስጥ የሚፈጠረው ደስታና ንዝረት ልክ ባለፈው ጊዜ እንደተመለከት ነው። ጳውሎስና ሲላስን እግዚአብሔር ከነሱ ጋር ከመሆኑ የተነሳ የእግዚአብሔር መንፈስ ከነሱ ጋር ከመሆኑ የተነሳ ከማጽናናቱ የተነሳ በዙሪያቸው ያለው ነገር እነሱን ያሰራቸው ብቻም ሳይሆን በዙሪያቸው ያሉትን እስረኞች ሁሉ ለመደሰት ምክንያት፣ ለመፈታት ምክንያት፣ ለመጽናናት ምክንያት እንደሆነ ሁሉ ዛሬ የእኔና የእናንተም ህይወት ከተቀመጠለት ድንበር የሚሰፋና ለብዙዎች መጠለያ የምትሆኑበትን እግዚአብሔር ለእናንተ ይስጣችሁ። ያቤፅ የጠየቀውና እግዚአብሔር ከእሱ ጋር ከመሆኑ የተነሳ የእግዚአብሔር ማጽናናት ያቤፅን ከማግኘቷ የተነሳ የሆነው ነገር ዛሬ የምንመለከተው እኔና እናንተም ከዛ ላይ ከተፈነጠቀችው ከትንሿ ከትንሿ ቃል የተነሳ ለእኔና ለእናንተ የመጽናናት ምክንያት የሆነው እግዚአብሔር ድንበሩን ያሰፋው ያቤዝ፣ እግዚአብሔር ሆይ ሀገሬን አስፋው ድንበሬን አስፋው ተጽዕኖዬን አስፋው ብሎ የጸለየው ጸሎትና እግዚአብሔር የመለሰው ጸሎት ነው። ዛሬ ወገኖቼ ምን ያህል ነው ድንበራችሁ? ተጽዕኗችሁ የት ድረስ ነው? ሰዎች እናንተን የሚያውቋችሁ የት ድረስ ነው? አስባችሁበት ታውቃላችሁ? እኔና እናንተ የተሰጠችን ህይወት ተሰፍራ እጅግ በጣም ጥቂት። ምናልባት አንዳንዶቻችን ከዛች ከጥቂቷ ላይ ግማሽ ያህሏን ፉት ብለን የወሰንላት፣ ምናልባት አንዳንዶቻችን እንዲያውም ሶስት አራተኛዋን የወሰንላት፣ እንዲያውም አንዳንዶቻችን በጫፍ ድንበር ላይ ያለን፣ በቅርቡ ብዙዎቻችን እጅግ ያዘንባት አክስታችን በሕይወት አልፋለች። በዛ መካከል እኔ በቀጥታ ፕሮግራሙን ስከታተል ነበር፣ ብዙዎቻችን ስትከታተሉ ነበር። እንዴት መታደል ነው የሰማናቸው ነገሮች! አንዳንዶቻችን ልባችን እንዴት ሲደሰት ነበር! ከሀዘኑ ይልቅ አክስታችን ከማለፏ ይልቅ ከዛ ጋር ተያይዞ የመጣው ነገር እንዴት እግዚአብሔር በሕይወቷ ያሳለፈችው ነገር ለሌሎች ተጽዕኖዋ እስከ ልጅ ልጆቿ ምን ያክል እንደሄደ እንዴት አይነት መንፈሳዊ ቅናት ሲሰማኝ ነበር። አንዳንዶች እንዳውም ተጽዕኖዋ ሕይወቷን እያሰቡ ሕይወቷን በሚያከብሩበት በዛ ስርዓት ውስጥ የተናገሩት ልጆቿ፣ የልጅ ልጆቿ የተናገሩትና ያስቀመጡት ነገር በሚገርም ሁኔታ ተጽዕኖዋ ይህ ድረስ እንደሄደ ስናይ ነበር። እንዴት መታደል ነው በህይወት እሷ ብታልፍም ልጆቿ የልጅ ልጆቿ ከአንደበታቸው የሚወጣው ነገር እንዴት የሚያጽናና፣ የሚያበረታ፣ የሚያቆም፣ የሚያስቀና ምን ያክል ተጽዕኖዋ እስከ ልጅ ልጆቿ እንደወረደ፣ ለዛም ብቻም ሳይሆን በመንፈስ ልጆች ነን ብለው የተናገሩ ሰዎች ምን ያህል ተጽዕኖዋ በእነሱ ላይ እንዳረፈ፣ ምንም እሷ እንኳ በህይወት ብታልፍ ተጽዕኖዋ ግን ያ ሆኖ ስመለከት ነበረ። ዛሬ ወገኖቼ ይህ ሊሆን የሚችለው የእግዚአብሔር ማጽናናት እናንተን ሲያገኛችሁ ነው። ምክንያቱም ይቺ በህይወት ያለፈች አክስታችን በብዙ ስቃይ ውስጥ አልፋለች። አንዳንዶች እንደሚናገሩት በብዙ ድካም ውስጥ አልፋለች። በብዙ እንግልት ውስጥ አልፋለች። ታግላለች። ብዙ ብዛት ትግሏ መካከል ግን ሁልጊዜ የእግዚአብሔር ማጽናናት ከእሷ ጋር ከመሆኑ የተነሳ ሌሎች ላይ ፕሪንትድ ሆኖ እየቀረ ተስፋን ስንመለከት እንዴት የሚያስደስት ነው! ድንበሯ ምን ያክል እንደሰፋ ትመለከታላችሁ። ይህ ወገኖቼ እግዚአብሔር እናንተን የእግዚአብሔር ማጽናናት የእግዚአብሔር መንፈስ ካላገኛችሁ በቀር ሊሆን አይችልም። ዛሬ ድንበራችሁ ምን ያህል ነው? ተጽዕኖአችሁ ምን ያህል ነው? በንግግራችሁ፣ በህይወታችሁ፣ በገንዘባችሁ፣ በሀብታችሁ፣ በመውጣትና በመግባታችሁ፣ ከንደበታችሁ በሚወጣውና በምታስቡት በምትጨነቁበት ነገር ምን ያክል ነው ድንበራችሁ የሰፋው? ያቤጽ የጠየቀው ሀገሬን አስፋው። በዛም አንጻር ደግሞ ደስ የሚለው እና በጣም የሚገርመው ሀሳብ ቀጥሎ ሲናገር እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም፣ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። እጆቹ በተዘረጉበት በእግዚአብሔር ማጽናናት በሰፋው ድንበሩ ላይ በተባረከበት ነገር ላይ እግዚአብሔርን እንዳያሳዝን እግዚአብሔር ከክፉ ነገር እንዲጠብቀው እግዚአብሔር ለመነ። እንዴት ያለ የታመቀ ቃል ነው ወገኖቼ። ዛሬ እግዚአብሔር የለመነውን ነገር ሁሉ ቢሰጠን ምናልባት እግዚአብሔር የምናሳዝንበት እግዚአብሔርን በክፉ የምናስነሳበት ነገር ከመሆኑ የተነሳ እግዚአብሔር ይጠብቀናል። የሚሰጠን ድንበር ልክ አለው። ያቤጽ ግን እንዲህ ብሎ ጸለየ፣ ሀገሬን፣ ድንበሬን አስፋ፣ መባረክን ባርከኝ በባረከኝ ነገር ላይ ድንበሬን፣ ተጽዕኖዬን፣ ግዛቴን አስፋ። በዛ ነገር ውስጥ ግን እንዳላሳዝን ደግሞ እጄ ከኔ ጋር ትሁን። የእግዚአብሔር መንፈስ ከሱ ጋር ከመሆኑ የተነሳ እግዚአብሔር ጸሎቱን ሰማው። ወገኖቼ ዛሬ እግዚአብሔር በሰጠን ነገር ላይ ድንበራችንን እንዲያሰፋ መልካም ፈቃዱ ይሁን። እግዚአብሔር ባሰፋው ድንበራችን ደግሞ እግዚአብሔርን እንዳናሳዝን፣ እግዚአብሔርን እንዳንበድል የእግዚአብሔር እጅ ደግሞ ከእኛ ጋር እንድትሆን የእግዚአብሔር ጥበቃ ከኛ ጋር እንድትሆን ልንጸልይ ይገባል። ያን ጊዜ ደስታ በልባችን ውስጥ ያልፋል። ወገኖቼ በጣር የተወለደው የሞት ሽታን ያዘለ ስም ተሸክሞ የነበረው ያቤጽ በወንድሞቹ ዘንድ፣ በወገኖቹ ዘንድ፣ ዛሬም በእኛ ዘንድ የተከበረ ያደረገው ሌላ ምንም አይደለም የእግዚአብሔር ማጽናናት ስላገኘችው ነው። ዛሬ የእግዚአብሔር ማጽናናት ላይ እናንተን ምክንያቱም ነገሮቻችን ይቀይራል። ዙሪያችን ይቀይራል። እግዚአብሔር ከኔና ከእናንተ ጋር ከመሆኑ የተነሳ እግዚአብሔር በእውነት መባረክን ይባርከናል። ድንበራችንን ያሰፋዋል፣ ተጽዕኖአችንን ያሰፋዋል። በዛ ባሰፋው ነገራችን ላይ ደግሞ እንዳንበድን እግዚአብሔርን እንዳናሳዝን ለሌሎች በረከት መሆን እንድንችል ደግሞ የእግዚአብሔር ክንድ ከኔና ከእናንተ ጋር ትሆናለች። ያን ጊዜ ተጽዕኖአችን አልፎ ይሄዳል። የሞት ሽታ የነበርን የአመፃ ልጆች የነበር ነውን እግዚአብሔር ሲቀይር ሲለውጥ ለብዙዎች መዳን ምክንያት እግዚአብሔር ያደርገናል። ለብዙዎች መለወጥ ምክንያት እግዚአብሔር ያደርገናል። መኖራችን ለብዙዎች መባረክ ምክንያት ይሆናል። ወገኖች ያን እንዲሆን ዛሬ ጸሎትና ምኞቴ ነው። እግዚአብሔር አምላክ ባላችሁበት ስፍራ የመባረክ ምክንያት ያደርጋችሁ፣ ድንበራችሁን ያስፋ፣ እንዳትበድሉት፣ እንዳታሳዘኑት፣ የእግዚአብሔር ክንድ ከእናንተ ጋር ትሁን። ያ ነው ምንም መከራችን በበዛበት በዚህ በታጨቀና በተጨናነቀ ዓለም ውስጥ የደስታ ምክንያት የሚሆኑ የመለወጥ ምክንያት የሚሆኑ ስማችን የመቀየር ምክንያት የሚሆኑ ይህን የተስፋ ቃል ይዘን በእግዚአብሔር ፊት መጸለይ እንድንችል እግዚአብሔር ይርዳል። እንጸልይ። ሰማይና ምድርን በቃል የዘረጋው ኃያሉ የሰራዊት ጌታ እግዚአብሔር ሆይ፣ እነሆ ስለዚህ የተባረከ ሰዓት በክርስቶስ ኢየሱስ ስም እናመሰግናለን ጌታዬ በእውነት የዚህ የተስፋ ቃል ባለቤቶች እንድንሆን እኛ ማንን እግዚአብሔር አባትና አምላኬ፣ አንተ ግን በክርስቶስ ኢየሱስ ካረክልን ከሰጠን የተስፋ ቃል የተነሳ ስማችንን ስለቀየርክ ታሪካችንን ስለቀየርክ፣ ጌታዬ መባረክን ስለባረክን በክርስቶስ ኢየሱስ አማካኝነት ድንበራችንን፣ ተጽዕኖአችንን የእግዚአብሔር ልጆች የሚለውን ማዕረግ እንድናገኝ ይረዳሃል አምላክ እንዳንበድልህ እንዳናሳዝንህ፣ ዘወትር ከኛ ጋር በመንፈስህ ሆነ ጌታዊ ስለምትንከባከበን፣ ስለምትጠብቀን፣ ስለምትከለለን ከለላ ስለሆንከን በኢየሱስ ስም እናመሰግናለን። ወገኖቼ በዚህ ቃል ይጽናኑ ዘንድ ዛሬን ይጸለያለሁ። ባሉበት ስፍራ በያዙት ነገር እንድትባርካቸው ጌታዊ የመጽናናታቸው ምክንያት አንተ እንድትሆን እንደገና ቀና ብሎ የመሄድ ምክንያታቸው አንተ እንድትሆን የታሪካቸው መቀየር ምክንያት አንተ እንድትሆን እግዚአብሔር ሆይ፣ እኔ ጸልያለሁ። ባሉበት ስፍራ ወገኖቼን አንተ ባረክ። ይህን ቃል የሚሰሙ ሁሉ የተባረኩ ይሆኑ። ጌታ ሆይ፣ ስለ ሁሉ ነገር እናመሰግናለን። ቅር ጊዜያችን